እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ ደግሞ ወደ እናንተ ዘንላቸው የመጣን ዝግጅት የአማርኛ ቃላት ምስረታ በሚል ባለ አራት ሆሄ ቃል ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ ቻናሉን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ስትጀምሩ ላይክ፣ ሸር፣ ሳብስክራይብ በማድረግ ጀምሩ እያልሁ ወደ ዝግጅቱ ሳልፍ ባለ አራት ሆሄ የአማርኛ ቃላት ምስረታ በሚል ዝግጅቴን እንደሚከተለው የማቀርበው ይሆናል። ስለዚህ በመጀመሪያ እያንዳንዱን ቃል ሆሄውን ነጣጥዬ እጠራዋለሁ። ከዛ በመቀጠል ደግሞ ከዛ በመቀጠል አጋጥሜ ያነባዋለሁ። ስለዚህ ለማንበብ ለመጻፍ ያግዛችሁ ዘንድ በትክክል ከርሰሩን ተከትላችሁ ነጣጥዬ ስጠራው አጋጥሚ ሳነባው በማየት ማንበብና መጻፍ ትችላላችሁ። ስለዚህ ወደ ዝግጅቱ በቀጥታ አልፋሉ። ወደ ዝግጅቱ ስገባ የመጀመሪያው ይህም እንደምታዩት ዘ ዘራ በአንድ ላይ ዘረዘራ። እደግመዋለሁ ዘረዘራ። ቀጥሎ ያለው መሰከራ በአንድ ላይ መሰከራ። እደግመዋለሁ መሰከራ። ቀጥሎ ያለው ስ ድ ስት በአንድ ላይ ስድስት። እደግመዋለው ስድስት። እሺ። ቀጥሎ ያለው መ ሰ ራ ት በአንድ ላይ መሰራት። እደግመዋለው መሰራት። እሺ። ቀጥሎ ያለው ደግሞ አ ም ስት በአንድ ላይ አምስት። እደግመዋለሁ አምስት። እሺ፣ ቀጣይ ያለው ደግሞ ማ ክ ሰ ኞ በአንድ ላይ ማክሰኞ። እደግመዋለሁ ማክሰኞ። እሺ፣ ቀጥሎ ያለው ደግሞን አ ሸ ና ፊ በአንድ ላይ አሸናፊ። እደግመዋለሁ አሸናፊ። እሺ፣ ቀጥሎ ያለው ደግሞ ለ ም ለ ም በአንድ ላይ ለምለም። እደግመዋለሁ ለምለም። እሺ፣ ቀጥሎ ያለው ይሄኛው ደግሞ እንደምታዩት መስመር በአንድ ላይ መስመር። እደግመዋለሁ መስመር። እሺ፣ ቀጥሎ ያለው ደግሞ ተቀመጠ በአንድ ላይ ተቀመጠ። እደግመዋለሁ ተቀመጠ። እሺ፣ ቀጥሎ ያለው ተጫወቱ። በአንድ ላይ ተጫወቱ። እደግመዋለው፣ ተጫወቱ። እሺ፣ ቀጥሎ ያለው አስመራ። በአንድ ላይ አስመራ። እደግመዋለው፣ አስመራ እሺ ቀጣይ ያለው ደግሞ ተ ማ ከ ረ። በአንድ ላይ ተማከረ። ቀጥሎ ያለው ተማከረ። እሺ ይሄኛው ደግሞ ጥ ቅ ን ት። በአንድ ላይ ጥቅምት እደግመዋለው፣ ጥቅምት። እሺ ቀጣይ ያለው መ ጋ ቢ ት በአንድ ላይ መጋቢት። እደግመዋለው፣ መጋቢት። እሺ ቀጣይ ያለው ይሄኛው ደግሞ እንደምታዩት፣ አሁንም ነጣጥ እየጠራዋለሁ ክ ራ ን ት በአንድ ላይ ክረምት፣ እደግመዋለሁ፣ ክረምት። ቀጣይ ግ ን ቦ ት። በአንድ ላይ ግንቦት፣ እደግመዋለሁ፣ ግንቦት። እሺ፣ ቀጣይ መ ስ ማ ት በአንድ ላይ መስማት። እደግመዋለው መስማት። እሺ፣ ቀጥሎ ያለው መ ር ዳ ት በአንድ ላይ መርዳት። እደግመዋለው መርዳት። እሺ፣ ቀጥሎ ያለው አ ክ ስ ት በአንድ ላይ አክስት እደግመዋለው አለው፣ አክስት። እሺ ቀጣይ ተፈጥሮ በአንድ ላይ ተፈጥሮ፣ እደግመዋለው ተፈጥሮ። እሺ ቀጣይ ያለው ይሄኛው ደግሞ እንደምታዩት ህ ይ ወ ት፣ በአንድ ላይ ህይወት እደግመዋለው፣ ህይወት። እሽ፣ ቀጣይ ያለው ድ ን ጋ ይ በአንድ ላይ ድንጋይ። እደግመዋለው፣ ድንጋይ። እሽ፣ ቀጥሎ ያለው ጥ ን ቃ ቄ በአንድ ላይ ጥንቃቄ። እደግመዋለው፣ ጥንቃቄ። እሺ፣ ቀጣይ ደ ፈ ረ ሰ በአንድ ላይ ደፈረሰ። እደግመዋለው ደፈረሰ። እሺ፣ ቀጥሎ ያለው ደግሞ መ ን ደ ር በአንድ ላይ መንደር። እደግመዋለው መንደር። እሺ ቀጣይ ያለው ደግሞ ወ ረ ወ ረ፣ በአንድ ላይ ወረወረ። እደግመዋለሁ ወረወረ። እሺ በመቀጠል ደግሞ ያለው ይኸኛው አ ን በ ሳ፣ በአንድ ላይ አንበሳ። እደግመዋለሁ አንበሳ። እሺ ቀጥሎ ያለው መጨረሻ፣ በአንድ ላይ መጨረሻ። እደግመዋለሁ መጨረሻ። ቀጣይ ያለው መነጸር፣ በአንድ ላይ መነጸር። እደግመዋለሁ መነጸር። ለ ገሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። እሺ ቀጥሎ ያለው ደግሞ ደረቀ። በአንድ ላይ ደረቀ። እደግመዋለሁ ደረቀ። እሺ ቀጣይ ያለው ደግሞ ከ ተ ማ በአንድ ላይ ከተማ እደግመዋለው ከተማ። እሺ፣ ቀጥሎ ያለው ደግሞ አ ጠ ገ ብ በአንድ ላይ አጠገብ። እደግመዋለው አጠገብ። እሺ፣ ቀጥሎ ያለው ጎ ፈር በአንድ ላይ ጎፈር ደግሞ አለው ጎፈር። እሺ ቀጥሎ ያለው ደግሞ ታሪኩ በአንድ ላይ ታሪኩ። ተደግሟለው ታሪኩ። እሺ ይሄኛው ደግሞ እንደምታዩት ፊ ደ ል በአንድ ላይ ፊደል ደግሞ አለው ፊደል። እሺ ቀጣይ ያለው ይሄኛው ደግሞ ሰ ቀ ለ በአንድ ላይ ሰቀለ። ደግሞ አለው ሰቀለ። እሺ ቀጥሎ ያለው ቀ ለ ሰ በአንድ ላይ ቀለሰ። ደግሞ አለው ቀለሰ። እሺ። ቀጣይ ያለው ደግሞ መ ነ ጠ ቀ በአንድ ላይ መነጠቀ። እደግመዋለሁ፣ መነጠቀ። እሺ። ይሄኛው ደግሞ አ ለ ቀ ሰ በአንድ ላይ አለቀሰ እደግመዋለው። አለቀሰ። እሺ ቀጣይ ያለው ወ ረ ረ በአንድ ላይ ወረረ። እደግመዋለው። ወረረ። እሺ ቀጣይ ያለው ደግሞ አ ር በ ኛ በአንድ ላይ አርበኛ። እደግመዋለሁ አርበኛ። እሺ፣ ቀጥሎ ያለው አ መ ለ ጠ በአንድ ላይ አመለጠ። እደግመዋለሁ አመለጠ። እሺ፣ ቀጣይ ያለው ደግሞ ፍ ር ድ በአንድ ላይ ፍርድ። እደግመዋለሁ ፍርድ። እሺ፣ ቀጥሎ ያለው ቀጥሎ ያለው ይሄኛው ደግሞ ፍ ራ ፍ ሬ በአንድ ላይ ፍራፍሬ። እደግመዋለሁ ፍራፍሬ። እሺ፣ ቀጥሎ ያለው ትር ን ጎ በአንድ ላይ ትርንጎ። እደግመዋለሁ ትርንጎ። እሺ፣ ቀጣይ ያለው ደግሞ ቀ ይ ስ ር በአንድ ላይ ቀይስር። እደግመዋለሁ ቀይስር። ቀይ ስር። እሺ፣ ይሄኛው ይሄ ደግሞ እንደምታዩት ዶክተር በአንድ ላይ ዶክተር እደግመዋለሁ። ዶክተር እሺ። ቀጣይ ያለው ወይዘሮ በአንድ ላይ ወይዘሮ እደግመዋለሁ ወይዘሮ። እሺ ቀጥሎ ያለው ብ ር ቱ ካ ን። በአንድ ላይ ብርቱካን። እደግመዋለሁ። ብርቱካን። እሺ ቀጥሎ ያለው ቁ ሳ ቁስ በአንድ ላይ ቁሳቁስ። እደግመዋለሁ ቁሳቁስ። እሺ፣ ቀጥሎ ያለው አ ዘ ጋ ጀ በአንድ ላይ አዘጋጀ። እደግመዋለሁ አዘጋጀ። እሺ፣ ቀጥሎ ያለው ቆ ቆፈረ በአንድ ላይ ቆፈረ። እደግመዋለሁ ቆፈረ። እሺ፣ ቀጣይ ያለው ደግሞ አ ዘ ለ ች በአንድ ላይ አዘለች። እደግመዋለሁ አዘለች። እሺ፣ ቀጣይ ያለው ወ ን ዝ በአንድ ላይ ወንዝ። እደግመዋለሁ ወንዝ። እሺ፣ ቀጣይ ያለው ማ ቃ ጣ ል በአንድ ላይ ማቃጠል። እደግመዋለሁ ማቃጠል። እሺ፣ ቀጣይ ያለው ደግሞ መ ቀ ነ ት በአንድ ላይ መቀነት። እደግመዋለሁ፣ መቀነት። እሺ፣ ቀጥሎ ያለው ን ጽ ህ ና በአንድ ላይ ንጽህና እደግመዋለው ንጽህና እሺ ቀጣይ ያለው ደግሞ አ ሜ ባ በአንድ ላይ አሜባ። እደግመዋለው አሜባ። ስለዚህ ይህን ቪዲዮ በትክክል ከርሰሩን ተከትላችሁ በደንብ ብታዩቱ እና ብትከታተሉት አማርኛን ለማንበብና ለመጻፍ በቀላሉ ያግዛቸዋል። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ተመልከቱት። ትማሩበታላችሁ፣ ታተርፉበታላችሁ። ጀምራችሁ አትተውት፣ እስከ መጨረሻው ይት አይታችሁ ስጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ቀን።